ለአራተኛ ጊዜ እርጉዝ ነኝ። አሁንም ብርቅ ይሆንብኛል። በጣም የሚገርመው ነገር እኛ ሴቶች ስናረግዝ እንዴት ደስተኛ እንደምንሆን ማንም የሚገባው አይመስለኝም። በቃ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቪዲዮን የምጀምረው በጣም ልዩ በሆነ ምኞት ነው። እንግዲህ ዛሬ ሁላችሁም ይሄ ቪዲዮ ስቧችሁ ለክሊክ ላደረጋችሁ ሴቶች በሙሉ እና ልጅ ፈልጋችሁ ከሆነ ልጅ የምትመኙ ከሆነ ሁላችሁም ፈጣሪ እንግዲህ በልጅ እንዲባረካችሁ እየተመኘሁኝ ይህ ቪዲዮ ጀምራለሁኝ። ለቻናሌ አዲስ ለሆናችሁ እንግዲህ በሙያዬ በስዊዘርላንድ የፋርማሲ አሲስታንት ነው የምሰራው፣ እና ብዙ ሴቶች ያጋጥሙኛል። እንግዲህ ከልጅ መውለድ ፈልገው ከመውለዳቸው በፊት እንዴት እንዘጋጅ ብለው የሚጠይቁኝ ሴቶች ይመጣሉ፣ ያጋጥሙኛል ብዙ ጊዜ። እንዲሁም ደግሞ ለረጅም ጊዜ ለመውለድ ፈልገው እምቢ አላቸው፣ ወይም ደግሞ የተቸገሩ ምን ባረግ ይሻላል ብለው የሚመጡ አሉ። በተጨማሪም ደግሞ የሆርሞን ሕክምና እያደረጉ ሆርሞናቸውን በደንብ ለማሻሻል የሆርሞን ህክምና እያደረጉ ለመውለድ እየተዘጋጁ ግን በተጨማሪ ደግሞ እርዳታ ፈልገው የሚመጡ ሴቶች አሉ፣ ይገጥሙኛል ማለት ነው። እንግዲህ ከዚህ መሀል በአብዛኛውን እንግዲህ የምሰጣቸው ምክሮች አሉ። ከዛ መሃል ሶስቱ ምርጦቹን መርጬ ለእናንተ ውድ ተመልካች ይዤ መጥቻለሁ ማለት ነው። እንደ ሴት እንግዲህ ሁላችንም ሳይክላችንን የ28 ቀን ሳይክላችንን በደንብ መረዳት ያስፈልጋል ማለት ነው። ደግሞ የመጀመሪያው ቀን ፔሬዳችንንና የመጨረሻው ቀን ፔሬዳችንን ቀን በደንብ መቆጣጠርና ማየት በጣም እጅግ ወሳኝ ነው። ምክንያቱም ሁሉን ነገር ለማወቅ ይረዳናል። በዚህ ጊዜ ያው ብዙ አፕሊኬሽኖች አሉ። እኔ የምጠቀመውን አፕሊኬሽንም እዚህ ጋር ጽፍላቸኋለሁ። እንግዲህ አፕሊኬሽኑ ምንድ ነው የሚጠቅመን? መጀመሪያ ቀን የፔሬዳችንን ቀን እንመዘግባለን። የጨረስንበትን ቀን እንመዘግባለን። ከዛ በኋላ እሱ እንግዲህ ካልኩሌት አድርጎ አስራአራተኛው ቀን አካባቢ እኛ እንግዲህ እንቁላሉ ወደ በደንብ ማችሁ ሆኖ ወይም በስሎ እንደማለት ነው። ወደ ፈርታይል ስንሆን እና ኦቪሌሽን ሲጀምር ያለበትን ቀን ይነግረናል ይሄ አፕሊኬሽን። በዛ መሰረት እንግዲህ ነው ያችን፣ እነዛን በጣም ትንሽ ቀናቶች ናቸው፣ ሶስት አራት ቀናቶች። ያችን ቀን ነው እንግዲህ መጠቀም የምችለው ስለዚህ ወሩ ሙሉ እንግዲህ ብንሞክር ማናረግዘም ኖርማሊ፣ ለዛ ነው። ሁለተኛው እንግዲህ የእንቁላሉን ጥራት ኳሊቲውን በደንብ ማሳደግ ነው ማለት ነው። እንግዲህ ስንወለድ ወደ አራት መቶ ሺህ ያህል የእንቁላል ሴሎች ውስጣችን ኖረው ነው የምንወለደው። እኛ ሴቶች እንግዲህ እስከ ጉርምስና ባለው ወቅት የተወሰኑት ራሳቸው በራሳቸው ይጠፋሉ። ከዛ በጉርምስና ወቅት ጀምሮ ነው ከዛ ጊዜ ጀምሮ ነው እንቁላሉ ወደ ማቹሪቴ ወይም ደግሞ ወደ መብሰልና ፈርታይል የመሆን የሚጀምረው ማለት ነው። እስከዛን ጊዜ እስከዛን እንግዲህ ምንም አይነት እንቅስቃሴ አያደርጉም ማለት ነው። ስለዚህ አንደኛው በጣም ወሳኙ ነገር ምንድን ነው? ያንን የእንቁላል ኳሊቲ ለመጨመር ጭንቀትን ማስወገድ እና ጥሩ እንቅልፍ መተኛት ያስፈልጋል። እንግዲህ እንቅልፍ ደግሞ ጥቅሙ ምንድን ነው? ለማርገዝ ማለት ነው። በምንተኛ ሰዓት እንግዲህ እንቅልፍ አራት ሳይክሎች አሉት። እያንዳንዱ ሳይክል በዘጠና ደቂቃ ሳይክሎች ነው። የመጀመሪያ ምንተኛ ሰዓት አለ። ከዛ ቀጥሎ ምንተኛ በጣም ኃይለኛ በጣም ጥሩ እንቅልፍ የምንተኛበት ደግሞ ሳይክል አለ። አራተኛው ሳይክል ወይም አምስት ሰዓት አካባቢ ከአራት ሶስት ሰዓት አራት ሰዓት አምስት ሰዓት አካባቢ ያለው እንቅልፍ እጅግ በጣም ወሳኝ ነው። በዛ ሰዓት እንግዲህ የሴሉሎች መታደስ ወይም ደግሞ ሴሎች ሰውነታችን ውስጥ ያሉት ሴሎች እንደ አዲስ ይታደሳሉ። እንግዲህ አንድ በተከታታይ እንቅልፍ ምንስት ከሆነ ወይም ደግሞ ሌላ ነገር እያየን እንቅልፍ ያንን እንቅልፍ ሳናገኝ ካለፍ ነው፣ ሴሉሎች እየታደሱ አይደለም ማለት ነው። እንግዲህ እንቁላሉ ደግሞ ኳሊቲ እንዲያጣ የሚያደረገው ምንድን ነው? አንደኛ ስትረስ ነው። ከፍተኛ ስትረስ በሚኖር ሰዓት የስትረስ ሆርሞን ወይም ኮርቲዞል የሚባለው ሆርሞን እንግዲህ በጣም ሀይ በሆነ ቁጥር ይሆናል። በዛ ሰዓት ደግሞ ቴስቴስትሮን የሚባል ሆርሞን ሞር እናመነጫለን። ኖርማሊ ሴቶች ትንሽዬ በቃ እንደ ጠብታ ያህል ቴስቴስትሮን የሚባለው ሆርሞን አለን ግን በስትረስ ጊዜና በስትረስ ጊዜና ይሄ ሆርሞን እንግዲህ የጭንቀት ሆርሞኑ ሀይ ሲሆን የቴስቴስትሮን የሚባል ሆርሞን ይኖረናሉ። እንደ የወንዶች ሆርሞን ነው። ኖርማሊ ይህ ሆርሞን እኛ ጋር እየጨመረ ይመጣል። እሱ ሲመጣ እንግዲህ ምንድነው ሳይድ ኢፌክቶች ይመጣሉ። ለምሳሌ መወፈር፣ ክብደት የመጨመር ድንገተኛ ክብደት መጨመር፣ እንዲሁም ማስኪሊኒዛሽን ይባላል። ወይም እንደዚህ እዚ ጋር ፂም ማውጣት ጸጉር የማያስፈልግ ማለት ሴቶች ሊኖራቸው የማይገባው አይነት ኳሊቲ ያለው ጸጉር ደረታችን ላይ ወይ እግራችን ላይ በጣም ሲበዛ እንደዚህ አይነት ሲሆን፣ ምንድነው ያ የቴስቶስትሮን ሆርሞን እኛ ጋር ሊኖር አይገባም ግን እየበዛ ነው ማለት ነው። ስለዚህ እንቅልፍ ማግኘት ስትረስ ማስወገድ ሌላው ደግሞ ዳየት ነው ማለት የምንመገበው ምግብ አንቲ ኦክሲዳንት ያለባቸው ምግቦች መሆን ማዘውተር ለምሳሌ አትክልት በአብዛኛው መውሰድ በጣም የሚገርመኝ ነገር እኔ ሁልጊዜ ማረግዘው መቼ እንደሆነ ታውቃላችሁ ልክ መግሳት ፈልጌ ሁሌ ነው ማስተውለው ሺ መክሳት ፈልጌ በቃ ው ይሄን ሰሞን በጣም ወፍሬያለሁ፣ ላይክ ትንሽ መቀነስ ፈልጋለሁ፣ ምግቤን ላስተካክል፣ በብዛት አትክልቶች የልብላ፣ ቪታሚኖች የሉ ሰድ ምናምን፣ ትንሽ ሮጥ ሮጥ ልበል ምናምን ብዬ በቃ የሆነ ለእንክብካቤ ሳረጋለ አቴንሽን በሙሉ ወደ ስፖርት ምናምን ወደ በቃ ራሴን እንደመጠበቅ በቃ የሆነ ለመክሳት ምናምን ስሞክር ምናምን በማረገው እንቅስቃሴ በመሀል እዛ ላይ ሁሌ ማረግዘው ይገርመኛል። ምክንያቱም ምንድነው ዳይቴን ቀን ቀይሬያለሁ፣ በቃ ሀይልዚ ፉድ ነው የምበላው በዛ ሰዓት በዛ ላይ እንቀሳቀሳለሁ ማለት ነው። አቴንሽኔ ደግሞ ለማርገዝ ምናምን ሳይሆን በቃ ራሴን ለመጠበቅ ነው። ስለዚህ ይሄ በጣም ወሳኝ ነው። እንቁላልን ኳሊቲ በዚህ በዚህ አርጋት መጨመር እንችላለን ማለት ነው። ሃይ ኳሊቲ ያለው እንቁላል እንግዲህ ሊኖረን ይችላል ማለት ነው። ሁለተኛው ደግሞ የቪታሚን ሰፕሊመንት ነው። እንግዲህ ሰፕሊመንት ማለት ተጨማሪ ማለት ነው እንጂ ቪታሚን አሁን ሰው ሲወስድ ሁሉ ነገር የሚያሟላ ይመስለዋል። ግን ይሄ እንደ ተጨማሪ ነው። ዋናው ነገር የምንወስደው ምግብ ነው። ግን ቪታሚኖች ደግሞ መውሰድ ከማርገዛችን በፊት እጅግ በጣም ወሳኝ ነው። አንደኛው ቪታሚን እኔ ለከሰመሮች የምመክራቸው የኮዚም ኪው አስር ቪታሚን ነው። እሱ ምንድነው ጥቅሙ? እንግዲህ እሱ በሰውነታችን ውስጥ የሚገርማችሁ እኛ ራሳችን የምናመርተው ቪታሚን ነው። ሆኖም ግን አንዳንድ ጊዜ በስትረስ በምናምን ጊዜ ላይኖረን ይችላል። ኦኬ። ይሄም ቆሽጣችን ላይ፣ ኩላሊታችን ላይ እና ልባችን ላይ አካባቢ የሚገኙ ቪታሚኖች ናቸው። እነሱ እንግዲህ ኢነርጂ እንድናመርት ሴሉላችን፣ እንዲታደስ ሴሎቻችን እንዲታደስ የሚረዱ ቪታሚኖች ናቸው። እንግዲህ የእነሱ ቪታሚኖች ማነስ ወይም አለመኖር እንግዲህ ለማርገዝ ትንሽ ፈርቲሊቲውን ወይም የእንቁላላችን ምርት ትንሽ ሊያዳክሙት ይችላሉ። እንግዲህ እሱን ደግሞ ቡስት ለማድረግ ይሄንን ቪታሚን መጠቀም እንችላለን። ይሄንን ቪታሚን እንግዲህ ሁለታችንም ባለቤታችሁ እናንተም ልትወስዱ ትችላላችሁ። ምክንያቱም የስፐርም ኳሊቲ ራሱ በጣም ወሳኝ ስለሆነ ነው። አንዳንድ ጊዜ አናስበውም፣ በቃ ግድ የሴቶች ላይ ትኩረት የምናደርገው ግን የስፐርም ኳሊቲ ራሱ እጅግ በጣም ወሳኝ ነው። ስለዚህ ለምሳሌ መድኃኒት የምንወስድ ከሆነ የስኳር በሽታ ችግር ያለበት ሰው ከሆነ ሰው መድኃኒት የኮሌስትሮል መድኃኒቶች፣ ስታቲኖች በሙሉ ሮዝቫ ስታቲን የሚባሉት እነዚህ ስታቲን የሚባሉት መድኃኒቶች ምናምን የዚህን ቪታሚን ይቀንሱታል። ስለዚህ አብሯችሁ ያለው ሰው ራሱ ይህን ቪታሚን ቢ ወስደው የስፐርም ኳሊቲውን በጣም ይጨምረዋል። እናንተም እንግዲህ የእንቁላላችን ኳሊቲ በጣም ቆንጆ ያደርገዋል ማለት ነው። ሁለተኛውን እና እጅግ በጣም ወሳኝ የሆነው እና ብዙ ሰው የሚያውቀው ደግሞ የፎሊክ አሲድ ነው። እሱ እንግዲህ ከዘጠና ቀን በፊት ከማርገዛችን በፊት መውሰዱ እጅግ በጣም ጠቃሚ ነው። አንደኛው የዲኤንኤ ሞሊኪሎቹን እንዲመረቱ ስለሚያደርግ ለማርገዝ በጣም ቀላል ይሆናል። እንዲሁም ደግሞ ፈርታይል እንዲሆን ያደርገዋል። እንዲሁም ደግሞ የጽንሱ ማልፎርሜሽን ወይም ደግሞ የሰውነት አካል ችግር እንዳይገጥመው እና የተሟላ የሰውነት አናቶሚ እንዲኖረው የተሟላ ገዝንም በኋላ እስከ ሶስት ወር ይሰጡናል። ምክንያቱም የጀርባው የልጆቻችን የጀርባ አጥንት የስፓይናል ኮርዳችን እንደዚህ ምንድን ነው እሱ ግጥምጥም እንዲል የሚጠቅመው ነው ማለት ነው። አንዳንድ ቪታሚኖች አሉ ፎሊክ አሲድ ያለባቸው ብዙ መልቲ ቪታሚን ሆነው ፎሊክ አሲድም ያለባቸው አሉ። ከእርግዝና በፊት የሚወሰዱ ፕሬ የሚባሉት ማለት ነው። እነሱን ከወሰዳችሁ እንግዲህ በቃ ይጠቅማቸዋል ማለት ነው። ሶስተኛው እንግዲህ የአስተሳሰብ ለውጥ ነው። ለሴቶች በጣም እጅግ ወሳኝ ነው። ምንድን ነው እኛ ሴቶች እንግዲህ አእምሯችን እጅግ በጣም ወሳኝ ነው ማለት ሰውነታችን ከሰውነታችን በላይ አእምሯችን እጅግ በጣም ይመራናል እና የአስተሳሰብ ለውጥና እምነት በጣም ወሳኝ ሆኖ አግኝቸዋለሁ። ለምሳሌ መውለድ እፈልጋለሁ የምትል ሴት ግን ባይምሮዋ ግን አሁን ኑሮ ተወዶብናል፣ እንዴት ይሆናል? ቢወለድ እንዴት አደርገዋለሁ? ባለቤቴ አሁን ስራ የለውም፣ እንዴት ይሆናል? ወይም ደግሞ አሁን ጥሩ ጥሩ ስሜት ላይ አይደለንም፣ ወይ ደግሞ የሆነ ችግር አለ አይደለ? የሆነ ነገር ግን ደግሞ ብለው የሚጀምሩት ነገር ካለ እፈልጋለሁ ልጅ መውለድ እያሰብኩ ነው፣ ግን ብለን የምንጀምረው ነገር ካለ እሱን በደንብ ማስታወላ ያስፈልጋል። ምክንያቱም እንመሰላችሁ አእምሯችን ብታምኑ ባታምኑም በቃ በጣም ፕሮቴክተራችን ነው፣ በቃ እኛን ጠባቂያችን ነው እና አይ ምናም ብለን የምንለው ነገር እኛ ለጊዜው ውሸት ይሁን እውነት አያውቀውም እና ዝም ብለን እናወረዋለን። ግን እሱ ምንድነው ይሄ ነገር እርግዝና ቢፈጠር ይቺ ሴት ችግር ላይ ልትወድቅ ነው፣ ይቺ ሴት ገንዘብ የላትም፣ ይቺ ሴት ባለዋ እስራ የለው እሱን ሁሉ እንደ ዴንጀር አይነት ነው የሚቆጥረው ገብቶሃል ገብተሻል ስለዚህ እሱን ብሎክ ነው የምናደርገው ያለ ነው አይምሯችን በጣም ወሳኝ ነገር ነው ስለዚህ በአይምሯችን ይሄ የምንነግረውን ነገሮች ሁሉም ማስተዋል ለምሳሌ ባለፈው አንዳንድ ጊዜ አንድ ሁለት ጊዜ እምቢ ብሎን ከሆነ ወይም ደግሞ ሚስቻርጅ ገጥሞን ከሆነ ችግሮች ገጥሞ ከሆነ እሱ የሚያስፈራን ከሆነ እሱን ሊመጣ ይችላል ድጋሚ ብለን ምናስብ እና ምንፈራ ከሆነ አይምሯችን እሱን አይለቀውም ኑኑኑኑ ይሄማ በዚህ ወርማ አታረግዝም ይቺ ሴት ምክንያቱም እንደ ባለፈው ቢሆን ደግሞ ድጋሚ ልትቸገር ነው ምስኪን እንዲህ ነው የሚያስቡ አይምሯችን የሚገርማችሁ በጣም የኛ ፕሮቴክተር ነው የኛ ጠባቂ ነው እና ስለዚህ ለእናንተ ማድረግ ያለባችሁ ምንድነው ፖዚቲቭ የሆነ አፊርሜሽን መናገር ነው። መልካም የሆኑ ንግግሮች በአይምሯችን ማመላለስ እጅግ ወሳኝ ነው ማለት ነው። ምክንያቱም በጣም የምወደው ነገር ከፈረንጆቹ የሚናገሩት ነገር የምመስላችሁ ፌኬት ቲል ዩ ሜኬት የሚባለው ንግግር በጣም ወደዋለሁ። ምክንያቱም ምንድን ነው እስክትችለው እስክትችለው አስመስል ማለት ነው። ስናወራ የማይዋጥልን ንግግሮች አሉ አይደለም? እውነትም አይመስለን፣ ለእኛ ግን አእምሯችን የሚገርማችሁ ቀልድ አያቅም፣ እውነት ይሁን ውሸት የምትነግሩት አያቅም። ስለዚህ ጥሩ ጥሩ ነገሮች መናገር ልመዱ፣ አፊርሜሽኖችን መስማት ልመዱ፣ ፖዘቲቭ የሆኑ አፊርሜሽኖችን መደጋገም ማለትም በጎ ንግግሮች እኔ ሰውነቴ ለማርገዝ ዝግጁ ነው፣ ሰውነቴ ብቁ ነው፣ እኔ ሬዲ ነኝ ምንም የሚያስፈራኝ ነገር የለም፣ ለማርገዝ አሁን ኤኒታይም ባረገዝ እኔ ምንም የሚከብደኝ ነገር የለም፣ ሁሉ ነገር አለኝ በቂ ነው የሚል በተከታታይ እነዚህን ንግግሮች አይምሯችን ላይ መነጋገር ማብራት እና መስማት ፖዚቲቭ አፌርሜሽኖችን ማዳመጥ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ የአይምሯችሁን ሺፍት ያስፈልጋል። ኦልሬዲ ዛሬ እኔ በምነግራችሁ ነገር ብቻ ኦልሬዲ እኔ ምንም ያቅታችሁ ነገር የለም። እንዴ ምን ስለሆነ ነው የማትወልጂው እንጂ ትወልጃለሽ። ምክንያቱም ምን ምንድን ነው ማለት ሁሉም ሰው ይወልዳል አይደል ብላችሁ እንኳን ኦልሬዲ አይምሯችሁ ወዲያው ሽፍት ያደርጋል። ወዲያው ነው የሚቀይረው የሚገርባችሁ። አዋ እንዲህ እንዲህ እኔ እንዴት ያቅተኛል? ሁሉም ይወለዳል። እንዲህ ብሎ ያስባል። ስለዚህ እንዲህ አይነት ነገሮችን ደጋግማችሁ በሉበት እላለሁ እና ደግሞ ፖዘቲቭ የሆኑ አፌርሜሽን ንግግሮች ስሪልኝ የምትሉ ከሆነ ወይም ደግሞ ቪዲዮ ሌላ እንዳዘጋጅ ከፈለጋችሁ ጥሩ ጥሩ ንግግሮች ሁልጊዜ የምንደጋግሟቸው እንድሠራ ከፈለጋችሁ ኮመንት ጻፉልኝ። እና ደግሞ የዛሬ ቪዲዮ አይታችሁ ጠቅሟችሁ እንግዲህ በቅርቡ ታረግዙ ከሆነ እስኪ እንዳትረሱኝ እንድጽፉልኝ። በጣም መልካም ምኞቴ ከእናንተ ጋር ነው። ባይ ባይ።